አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውዳገሬ ልጆች እንዴት ናችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ ያላችሁ ሻማቲቭ ላይ ነው እኔ ሂክማ ዛሬም ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ የዛሬው ቪዲዮ ውድ ቤተሰቦቼ ባለፈው በስልካችሁ ብቻ በከብከት እንዴት አርጋችሁ ቴምኔል እንደምትሰሩ አሳየቻችሁ ነበረ። ዛሬ ደግሞ ያን ተምኔላችሁ እንዴት አርጋችሁ ቪዲዮአችሁ ላይ እንደምታስገቡእና አጠቃላይ ቪዲዮ ስትጭኑ ማስተካከል ያለባችሁን ነገሮች አብሬ አሳያችኋለሁ ማለት ነው። ጀማሪ ዩቱበር ከሆናችሁ ይህ ቪዲዮ ለእናንተ ይጠቅማችኋል፣ እዩት ማለት ነው። እንዲሁም ከተመቻችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ለነባር ቤተሰቦች ስለምትከታተሉኝ ስለምታበርታቱኝ በጣም አርጋ መሰግናለሁ። አንድ ወደ ቪዲዮ እናልፋለን። ዩቲዩብ ስቱዲዮ ላይ መጫን ትችላላችሁ፣ ዛ ላይ ገብታችሁ ወይም ደግሞ ዩቲዩባችሁ ላይ ገብታችሁ ቪዲዮ መጫን ትችላላችሁ ማለት ነው። ግን እዚህ ጋር ቪዲዮ ብትጭኑትም እዚህ ጋር ያለው ሄዳችሁ ማስተካከል ግን ግዴታ አለባችሁ። ምክንያቱም እዚህ ጋር የሌለ እዚህ ጋር ማስተካከል ያለበት ለዩቲዩባችሁ የሚጠቅም ነገር ስላለ ማለት ነው። እና አሁን እዚ ጋር መጀመሪያ እስኪ በዚህ አሳያችኋለሁ እዚ ጋር ሄዳችሁ ደግሞ እንደታደርጋችሁ እንደምታስተካክሉት አሳያችኋለሁ ማለት ነው። እዚ ጋር ጎግል ክሮም ላይ ገብቶ በእሱ ብቻ መጫንም ይቻላል እዛው ላይ የሁሉ ነገር ማስተካከልም ይቻላል። እዚ ላይ ከጫናችሁ በኋላም YouTube ላይ ከጫናችሁ በኋላም ጎግል ክሮም ላይ ገብታችሁ ማስተካከል ትችላላችሁ። አሁን እዚህ ጋር መጫኑ እንዴት ነው ካላችሁ በሚቀጥለው ቪዲዮ አሳያችኋለሁ። ዛሬ የማሳያችሁ እዚህ ጋር ቪዲዮአችሁን ከጫናችሁ በኋላ ምክንያቱም አብዛኛው ሰው ለመጫን እዚጋ ስለሚቀለው ማለት ነው። እዚህ ጋር ከጫናችሁ በኋላ ጎግል ክሮም ላይ ገብታችሁ ዩቲብ ስቱዲዮ ገብታችሁ እንዴት አርጋችሁ እንደምታስተካክሉት ነው የማሳያችሁ። እንዲሁም ተምኔላችሁን እንዴት አርጋችሁ እንደምታስገቡ ነው የማሳያችሁ፣ ጀማሪ ዩቲበሮች ማለት ነው። አብራችሁኝኑ አሁን ክሊክ አርገን ወደ ዩቱብ እንሄዳለን። ከዛም እንደዚህ እንደዚ ቻናላችን ለኛ ቻናላችን ላይ እንገባለን ማለት ነው። እችጋ የመደመሯ ምልክት አንድ ጊዜ ነክተን ቪዲዮአችንን እናመጣለን። እናንተ እኔ ቪዲዮዬ እዚህ ጋር እናንተም ቪዲችሁን ታስገባላችሁ ማለት ነው። ከዛ እችጋ ኔክስት የምትለዋን ትነካላችሁ። ከዛም እንደዚህ ከነካችሁ በኋላ እዚህ ጋር ክሬት ታይትል ላችኋል፣ የለቪዲዮአችሁ ርዕስ ጻፉለት ይላችኋል፣ እዚ ጋር ማለት ነው። አሁን ርዕስ ጽፋለሁኝ። በነገራችን ላይ እዚህ ጋር ርዕስ ከመጻፋችሁ በፊት ለምሳሌ የተለያዩ ስቲከሮችን ምናምን ከምልክቶችን እዚህ ጋር እያመጣችሁ ከርዕሳችሁ በፊት ብታረጉበት የበለጠ ቪዲዮችሁ እንድታይላችሁና ማለት ነው። እሱም የተለያየ እንትን ላይ ዋትሳፕ ላይ ኮፒ አድርጋችሁ መጣት ትችላላችሁ። አሁን ለምሳሌ ዋትሳፕ ላይ ነው ኮፒ አድርጌ የመጣሁት ማለት ነው። ዋትሳፕ ላይ ኮፒ አድርጌ የመጣና እዚች ጋ አንድ ጊዜ ጫና ጫና ረጋትና እዚጋ ጋር ፔስት የምትለውን ክሊክ አድርጌ እዛ ዋትስአፕ ላይ ኮፒ አድርጌ የምጣውት ነገር እዚጋ መጣወት ማለት ነው። ከዛ እንደዚህ አድርጌ እዚጋ ጋር መጻፍ የምፈልገውን ታይትል የሚፈልገውን ታይትል እጽፋለሁ። ርዕስ ማለት ነው፣ የቪዲዮ ርዕስ። ቤተሰቦች እንደዚህ አድርጌ ነው ርዕሴን ከጻፈኝ በኋላ በሀሽታግ የተለያዩ ነገሮችን አስገባበታለሁ ማለት ነው። እሱ ምንድነው? ቪዲዮዬ እንዲታይልኝና ሰው ጋር ተደራሽ እንዲሆን ስለሚያደርግ ማለት ነው። አሁንም እዚች ጋር እዚች ጋር የስልኬን እንትን እነካና የተለያዩ ምልክቶች የሚወጡበት ቦታ እገባለሁ፣ እዚ ጋር ሀሽታግን እነካለሁ ማለት ነው። ስለ ሀሽታግ ባለፈው ስለ አሳየኋችሁ፣ ቦታው አይጠፋችሁም። አሁን እዚ ጋር የፈለጋችሁት ነገር ከቪዲዮዋችሁ ጋር የሚሄድ ነገር፣ አሁን ለምሳሌ እኔ ኢስላሚክ ቪዲዮ ስለሆነ የፈለግኩት ያዘጋጀሁት እዚህ ጋር የተለያዩ እሱን የሚገልጹ እንትኖችን ታግ አደርጋለሁ ማለት ነው። በሃሽታግ ለምሳሌ አሁን ኢስላሚክ ብዬ ስጽፍ ኢስላሚክ ቪዲዮ የሚል ይመጣልኛል። እናንተ የፈለጋችሁትን ነገር ሙዚቃ ሙዚክ ብላችሁ ብትነኩ ምን ብላችሁ ብትነኩ፣ በሀሽታግ ብዙ ነገሮች ስላሉ ብዙ ቪው ያለውን ለምሳሌ 1 ሚሊዮን ቪው ያለውን እየጨመራችሁ እንደ ዲዩት መሰለን ዲዩት መጨመር ትችላላችሁ። ሌሎች ነገሮችንም በሀሽታግ እየጨመራችሁበት ቪዲዮአችሁ ቫይራል እንዲወጣ ያደርግላችኋል፣ እንዲታይላችሁ ያደርግላችኋል ማለት ነው። እኔ አሁን እንደዚህ አድርጌ እነዚህን ሞልቻለሁ። ግን እዚ ጋር ታይትል ቦታው ላይ ቀይ እስከሚያበራ ድረስ መጻፍ ትችላላችሁ። ቀይ ካበራ በኋላ ግን መጨመር አትችሉም ማለት ነው። ከዛ ቀጣይ የሚሆነው ከዚህ ምንድነው፣ እዚ ጋር ውድ ቤተሰቦች ዲስክሪብሽን የሚባል ነገር አለ። አድ ዲስክሪብሽን ይላል እዚ ጋር ለ ተጨማሪ ስለ ቪዲዋችሁ የሚገልጽ ነገር ወይም ደግሞ ሰብስክራይብ አርጉኝ፣ ቻናልን ሰብስክራይብ አርጉት ምናምን የሚል የፈለጋችሁትን ነገር እዚህ ጋር መጻፍ ትችላላችሁ ማለት ነው። እንደዚህ ክሊክ ታደርጉታላችሁ፣ እዚህ ጋር ይመጣላችኋል። እኔ ለምሳሌ እንኳን ወደ ቻናሌ መጣችሁ የሚል ልጻፍበት ማለት ነው። እንደዚህ ከጻፍኩኝ በኋላ እንኳን ወደ ቻናል በሰላም መጣችሁ የጻፍኩበት፣ እናንተ ግን የፈለጋችሁትን ነገር እዚጋ ጋር ለምሳሌ ሰብስክራይብ አድርጉኝ ምናምን ስለ ቪዲዮአችሁ እዚጋ ጋር ሌላ ማብራሪያ ነገር መጨመር ትችላላችሁ። ብቻ የፈለጋችሁትን ነገር ከጨመራችሁ በኋላ አሁንም እዚጋ ጋር በሃሽታግ ሌሎች ነገሮችን ቫይራል የወጡ ነገሮችን ጨምሩበት ማለት ነው። እኔ ስለ እንትን ስለ ቪዲዮ እንዳይረዝም አንድ ጊዜ እዚ ጋር አሁን ሌላ ነገር በሃሽታግ እንድታይካችሁ እንደምትጨምሩ ላሳያችሁ። እንደዚህ ሃሽታግ ታች እንደዚህ እችን ነገር እየነካችሁ እዚህ ጋ ስልካችሁን ቀስት እንደዚህ እየነካችሁ ታች እየመጣችሁ በሃሽታግ የተለያዩ ነገሮችን በነገራችን ላይ ይሄ እዚህ ጋር ሌላም እዛ ውስጥ ላይም ማስተካከል ትችላላችሁ። ዲስክሪፕሽናችሁን እዛም መጻፍ ትችላላችሁ፣ ግን እዚህ ጋር መጻፍ ትችላላችሁ፣ ግን እዚህ ጋር የሌሉ እዛ ጋር ዩቲብ ስቱዲዮ ላይ መስተካከል ያለባቸው ነገሮች ግን ግዴታ የሆኑ ለእናንተ ለዩቲብ ቻናላችሁ የሚያስፈልጉ ነገሮች እዛ ጋር አሉ ማለት ነው። ስለዚህ እዚህም ጻፋችሁ፣ እዛም ጻፋችሁ ምንም ችግር የለውም፣ ዲስክሪፕሽኑ እና ታይትሉ ማለት ነው። አሁን አንድ ጊዜ እዚህ ጋር ሃሽታግ ነክቼ የምፈልገውን ነገር ጨምራለሁ። በቃ ማለት የምፈልጉትን ነገር መጨመር ቻላችሁ። ቫይራል ቪዲዮ ዲዩት፣ የምፈልጉትን ነገር እየጻፋችሁ እዚህ ጋር እየጻፋችሁ ሃሽታጉን እየነካችሁ ወይም ደግሞ እዚህ ጋር በምጽፉ ሰዓት ይመጣላችኋል። አንተ የምፈልጉትን ነገር ቫይራል የወጡ ነገሮችን ሀሽታግ ሃሽታግ እንደዚህ እየጨመራችሁበት መሙላት ትችላላችሁ ማለት ነው። ከዛ ዚች ጋር አሁን ክሊክ አድርጊያ ተወጣለሁ ቪዲዮ እንዳላረዝመባችሁ። ከዛ ች ጋር ፐብሊክ እምትል ነገር አለች እዚጋ አሁን ቪዲዮዋችሁን ይህቺ እዚጋር ፐብሊክ መሆኗን እርግጠኛ መሆን አለባችሁ። ምክንያቱም ፐብሊክ ካልሆነ እዚጋር ፕራይቬት ነው ለእናንተ ብቻ ነው። እዚጋም ደግሞ ለውስን ሰዎች ጋር ነው ሊንክ ለምትልኩላችሁ ሰዎች ናቸው የሚያዩት። እዚጋር ግን ሁሉም ሰው ያየዋል ማለት ነው። ስለዚህ ፐብሊክ መሆኗን እርግጠኛ መሆን አለባችሁ። ከዛ ዝቺ ጋር እስኬጅዋል የምትል ነገር አለች። እስኬጅዋል ማለት አሁን ለምሳሌ እኔ ይሄ ቪዲዮ እንዲሄድ የፈለኩት 12 ሰዓት 12 ሰዓት ተኩል ላይ ነው እኔ ቪዲዮ እንዲሄድ የፈለኩት ማለት ነው። ስለዚህ ዝቺ ጋር ክሊክ አደርጋትና እስኬጅዋል አደርጋለሁ። አሁን ዛሬ 15 ነው አይደለ? እዚህ ጋር መልሸ 15 ላይ አመጣታለሁ። ዝቺ ጋር ኦኬ እላታለሁኝ። አሁን ዴቱን ሞላው። እዚህ ጋር ደግሞ አሁን ሰዓቱን ሞላለው ማለት ነው። እኔ በእንትን ስለምጠቀም እናንተ የፈለጋችሁትን ሰዓት ስኬጁል አርጋችሁ እንትን ታያላችሁ። ስኬጁል ማረጋችሁ በጣም የጠቅማችሁ ምንድነው፣ ለምሳሌ እናንተ ስራ ላይ ብትሆኑ ምናምን እናንተ ፍሬ በሆናችሁበት ሰዓት ስኬጁል ታረግታላችሁ። ልክ ሰዓቱ ሲደርስ ራሱ አውቶማቲካል ዩቲዩብ ሼር ያደርገዋል ማለት ነው። ስለዚህ አሁን እኔ ስኬጁል አርጌ አስቀምጠዋለው ማለት ነው። ሰዓቴን ሞላለው። ከዚህ ጋር ኦኬ። ለዋለውኝ ማለት ነው። አያችሁት? አሁን እስኬ ሰዓቴን እስኬጅዋል አድርጊያለሁ፣ ስድስት ሰዓት ተኩል እንዲሆንልኝ ሎኬሽን ታይሙን ሞልቼለታለሁ ማለት ነው። ከዚህ እወጣለሁ። ከዚህ ከወጣሁ በኋላ አሁን እዚህ ጋር እንደምታዩት እስኬጅዋል ሆኖልኛል። ቻናሌን ዲስክሪፕሽን ጽፌ ያለው ታይትል ጽፈያለሁ። አሁን እንደዚህ ስታረጉት እዚህ ጋር አሁን እንትናችሁን መሙላት ማስገባት ትችላላችሁ። እዚህ ጋር ማለት ነው፣ ሌላችሁን እዚህ ጋር ማስገባት ትችላላችሁ ማለት ነው። እዚች ጋር አንድ ጊዜ ክሊክ ታደርጓታላችሁ። ወደ ጋላሪያችሁ ይወስዳችኋል ማለት ነው፣ ወደ ፋይላችሁ ይወስዳችኋል። አሁን እዚህ ጋር ከፈለጋችሁትን ማስገባት ትችላላችሁ። ለምሳሌ ለዚህ እንትን ያልኩትን አስገብቼ ላሳያችሁ። እዛም ጋር ማስገባት ትችላላችሁ፣ መቀየርም ትችላላችሁ ማለት ነው። ለምሳሌ ይሄን ክሊክ አድርጌ ላሳያችሁ። አያችሁት? ልኩ መጥቶልኛል ማለት ነው። አያችሁት? ከዛች ጋር ደን የምትለዋን አንድ ጊዜ ክሊክ አደርጋታለሁ። አሁን ተተምሌንም ሁሉን ነገር ያሟላ ሆነልኝ ማለት ነው። አያችሁት አሁን እዚ ጋር እነዚህ ተምኔል፣ ታይትል፣ ዲስክሪብሽን፣ እስኬጁዋል ምናምን እዚ ጋር አለ። እዛ ጋ ደግሞ የምታስተካክሉት ነገር ስላለ እዛ ጋ ያለውን አሳያችኋለሁ ማለት ነው። አሁን እዚ ጋር ኔክስት ትልታላችሁ። አሁን ተምኔላችሁን ማስገብታቸዋል ተምኔል የቱ ጋ ነው ምና፣ እንዴት አድርገን እንደምናስገባው ላላችሁ እህቶች ማለት ነው። ተምኔል አንድ እዚህ ጋር ይገባል። ሁለት ደግሞ በዩቲዩብ ስቱዲዮ ማስገባት ቻላችሁ። እሱንም አሳያችኋለሁ ማለት ነው። አሁን እዚህ ጋር ኔክስት ታላችሁ። ኔክስት ካላችሁ በኋላ እዚህ ጋር ከነዚህ መምረጥ አለባችሁ ማለት ነው። እዚህ ጋር አሁን የሚላችሁ ምንድነው ቪዲዮችሁ ለሕጻናት ይሆናል እያላችሁ ነው። እዚህ ጋር ደግሞ ቪዲዮአችሁ ለህፃናት ከሆነ የስቱ ታላችሁ እዚህ ጋር ማለት ነው። ለህፃናት የማይሆን ከሆነ ደግሞ እዚህ ጋር ኖ ብላችሁ እንትሞላላችሁ ማለት ነው። እዚህ ጋር አሁን የህፃናቱ ጋር ከሆነ እንትናችሁ ራሱ ይዘጋል። ኮሜንት መጻፊያችሁ ዝግ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር አሁን እኔ ለህፃናት ስላልሆነ ቪዲዮ ኖ ኖ ኢት ኢዝ ኖት ሚድ ፎር ኪንግስ ኪንግስ የሚለውን ክሊክ አደርገዋለሁ ማለት ነው። ከዛ በኋላ ጨረስኩኝ። አሁን እዚ ጋር ምንድነው የሚቀረው? ውድ ቤተሰቦች አፕሎድ ቪዲዮ አደርጋለሁ ማለት ነው። ከዛ በኋላ ዩቲዩብ ስቱዲዮ ላይ ገብቼ ቀሪዎቹ ነገሮች አስተካክላለሁ ማለት ነው። አሁን እንደምታዩት ቪዲዮ አሁን አላስ ሄደዋል ማለት ነው። እሺ ውድ ቤተሰቦቼ፣ ቅድም እዚ ጋር እንድታርጋችሁ ተምኔል እንደምታስገቡ አሳየቻችኋለሁ። አሁን ደግሞ ጎግል ክሮም ላይ እንድታርጋችሁ ተምኔል እንደምታስገቡና እንዲሁም ደግሞ ቀሪ ነገሮችን ቪዲዮዎቹ ላይ እንደምታደርጉ አሳያቸዋለሁ ማለት ነው። አንድ ጊዜ ጉግል ክሮምን ክሊክ አድርገን እናቀዋለን። እንደዚህ ይመጣልና ውድ ቤተሰቦቼ እዚች ጋ ሰርች ማረጊያዋ ላይ ደብሊው ደብሊው ዶት ዩቱብ ስቱዲዮ ብለን እንጽፋለን ማለት ነው። ኦልሬዲ እዚህ ጋር ይመጣላችኋል። ለፍጥነቱ ቪዲዮ እንዳላረዝም ክሊክ አርጋችሁ እንደዚህ ዩቲዩብ ስቱዲዮ የሚመጣላችኋል ክሊክ አርጋችሁ ትገባላችሁ ማለት ነው። ከዛ እንደዚህ ይመጣላችኋል ውድ ቤተሰቦቼ፣ ልክ እንደዚህ ሲመጣላችሁ አሁን እዚህ ጋር ማስተካከል ያለባችሁ ቁልፍ ነገር አለ። እዚህ ማለት ይሄ ካልተስተካከለ ወደ ቻናላችሁ መግባት አትችሉም። እሱ ምንድነው? እዚህ ጋር ሶስት ሶስት ነጠብጣብ ባለች እሷን አንድ ጊዜ ክሊክ አርገን እንገባለን ማለት ነው። ስልካችን እዚ ጋር ወደ ኮምፒውተር መቀየር አለብን። እዚጋ ውድ ቤተሰቦች የኮምፒውተር ምስል ያለበት ዲስክቶፕ ሳይት የሚላለ ይችን አንድ ጊዜ ክሊክ አድርገን እናበራታለን ማለት ነው። ከዛ ስልካችን እንደዚህ ይሆናል፣ ወደ ኮምፒውተር እንትን ይቀየራል። ከዛ እቺ ጋር ዩቲዩብ ስቱዲዮ የምታዩት አንድ ጊዜ ክሊክ ታደረጓታላችሁ ማለት ነው፣ ወደ ቻናላችሁ ለመግባት። ከዛ አሁን ወደ እናንተ ቻናል ይወስዳችኋል ማለት ነው። እንደምታዩት አሁን እዚህ ጋር እኔ ቻናሌ ላይ ያመጣኝ ማለት ነው፣ ውድ ቤተሰቦች ከዛ እዚህ ጋር እዚች ጋ ጎቱ ቪዲዮ ውስጥ የሚላለሱን አንድ ጊዜ ክሊክ አድርገው እና ወደ ቪዲዮች እገባለሁ። ልክ እንደዚህ ይመጣላችኋል። ከዛ እናንተ ታች ላይ ሙሉ ቪዲዮችሁን አሁን ለምሳሌ ለማየት ከፈለጋችሁ እዚህ ጋ ጎቱ ቪዲዮስ የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ እንደዚህ ሆነ ይመጣላችኋል ውድ ቤተሰቦች እንደዚህ ሆነ ይመጣላችኋል። አሁን ይህችን ቪዲዮ አንድ ጊዜ ክሊክ አደርጋታለሁ ማለት ነው። ከዛ እንደዚህ አድርጎ እያስገባኛል ማለት ነው። ውድ ቤተሰቦች አሁን ቅድም እዛ ጋ ታይትል እዚህ ጋር ጽፍ ያለው እዛ ጋር ስለጻፍን ድጋሚ እዚህ ጋር መጻፍ አያስፈልግም። ከፈለጋችሁ ግን አሁን መቀየር ከፈለጋችሁ መጨመር ከፈለጋችሁ ታይትል የሚለው ያው ርዕስ ማለት ነው እዚህ ጋር አለላችሁ። እዚህ ጋር ደግሞ ዲስክሪፕሽን አለ። እዚህ ጋር የፈለጋችሁትን ነገር ስለ ቪዲዮአችሁ የሚገልጽ ነገር እንዲሁም ደግሞ ሰብስክራይብ አድርጉኝ እንዲሁም ደግሞ የተለያዩ ሊንኮችን የሶሻል ሚዲያ ሊንኮችን እዚህ ጋር የቲክቶክ ሊሆን ይችላል፣ የፌስቡክ ሊሆን ይችላል። እዚህ ጋር እየመጣችሁ ማስቀመጥ ትችላላችሁ ማለት ነው። ከዛ ዝቅ ስትሉ እዚህ ጋር የምናለ ውድ ቤተሰቦቼ ተምኔል የሚላለ እዚህ ጋር ማለት ነው። አሁን እዚህ ጋር ኔ ቅድም እዛ ጋ እናንተን ለማሳየት አድርጌው ስለነበረ ነው እንደዚህ ሁኖ የመጣው እንትን ግን ራሱን ችሎ ቦታ እዚህ ጋር የራሱን ቦታ ይዞ ይመጣል ማለት ነው። አልሙሄም ክሊክ አድርገዋለሁ አንድ ጊዜ እንደዚህ ሳደገው ሶስት ነጠብጣቦች ጋር ትመጣለች ማለት ነው ያሁን እየቀየርኩት ስለሆነ ቅድም እዛ ስላስገባውኝ አሁን ድጋሜ እየቀየርኩት ስለሆነ ማለት ነው ግን ባትቀይሩ እዚጋ እዚህ ጋር ራሱን ችሎ ሁለት ቦታ ይሄ ቪዲዮ እዚህ ጋር ሆኖ ይመጣላችኋል ቪዲዮ እዚህ ጋር ሆኖ የተምኔሉ ቦታ ደግሞ እዚህ ጋር ሆኖ ይመጣላችኋል ማለት ነው ዝሮ ቦታ ያው ነው እዚህ ጋር ተምኔል የምትለውን እንትን ካያችሁት ማለት ነው በዚሁም ተምኔላችሁ ባይመቻችሁ እንዴት መቀየር እንደምችሉም ያው እዚህ ጋር ላሳያችሁ ማለት ነው። አንድ ጊዜ ክሊክ ታደርጉታላችሁ፣ ሶስት ነጠብጣብ አለች። እሷን አንዴ ክሊክ አደርጋታለሁ ማለት ነው። ከዛ ምን ይለኛል፣ እዚህ ጋር አፕሎድ ፋይል የሚለው ጋር ሄዳለው ማለት ነው። ከዛ እዚህ ጋራ ወደ ፋይሌ ክሊክ አድርግ ይገባለሁ፣ ክሊክ አድርግ ይገባና እዚህ ጋር ጋላሪ ክሊክ አደርጋለሁ ማለት ነው። ከዛ ለኔት ለተም ያዘጋጀሁትን ቪዲዮዬን ፎቶዬን አመጣለሁ ማለት ነው። አያችሁት አሁን እዚ ጋር አፕሎድ እያለኝ ነው። ያው ተምኔሉ ገብቶልኛል ማለት ነው። አሁን ውድ ቤተሰቦች፣ ሰዎች እዚህ ጋር ፕሌሊስት ሚላለ ፕሌሊስት ማለት ቪዲዮ አሁን ለምሳሌ ቪዲዮአችሁን ስለምን እንደምትሰሩ በአንድ ተሰበስቧቸዋላችሁ ማለት ነው። ከዛ አንድ ጊዜ እዚህ ጋር ክሊክ ታደርጉታላችሁ። አሁን ይሄ እዚህ ጋር ምንድነው? ይህ ቪዲዮ ምን ውስጥ እንዲገባለች ነው የሚፈልገው እምትፈልጊው እያለኝ ነው። አዲስ ለመጻፍ ከፈልጋችሁ እዚህ ጋር ኒው ፕሌሊስት ምትል አንድ ጊዜ ክልክ ታደርጓትና እንዲህ ስታረጉት እዚህ ጋር እንዲህ ስታረጉት እዚህ ጋር ኒው ፕሌሊስት የምትናሱ ትነኩት ወደዚህ ይወስዳችኋል ማለት ነው። እዚች ጋር ትጽፉና የምትፈልጉት ነገር ትጽፉና፣ ለምሳሌ አሁን እኔ ስለ ምግብ ከሆነ የምትሰሩት ምግብ ወይም ደግሞ ብቻ ስለምትፈልጉት ርዕስ ምንድን ነው? ስለምትፈልጉት እንትን ትጽፋላችሁ ማለት ነው። ርዕስ የምትፈልጉትን ነገር ፕሌሊስት ላይ ማስገባት የምትፈልጉት ለምሳሌ አሁን እኔ መረጃ ከሆነ፣ ዜና ከሆነ፣ ፊልም ከሆነ እንዲሁም ደግሞ ቁርአን ሀዲስ ምናምን ከሆነ ሌሎች ትምህርቶች ቱቶሪያሎች ከሆኑ ስም ሰጥታችሁት እዚህ ጋር በፕሌሊስት አስቀምጣላችሁ እዚህ ጋር ትጻፋችሁ በኋላ እዚህ ጋር ለምሳሌ ጽፌ ላሳያችሁ እኔ ማለት ነው። እንዲገባችሁ የሆነ ነገር ጽፌ ላሳያችሁ። ዝም ብዬ ለምሳሌ ነውን ዩቲብ ብዬ ልጻፈው ማለት ነው። ከዛ ትች ጋር ክሬት የምትለዋ ትመጣለች። ሳን ጊዜ ክሊክ አደርጋታለሁ ማለት ነው። ክሊክ አደርጋትና ወደዛ ገባለሁ እዛ ጋ ይመጣልኛል። አሁን ይሄ ቀጥታ እዚህ ላይ ገባልኝ። አሁን ይሄ ቪዲዮ ዩቲ የምትለው ላይ ገብቶ ድኛ ማለት ነው። ግን አሁን ላንተ ለማሳየት ነው ስለማልፈልገው እቀይረዋለሁ። አሁን እኔ ቁርአንና ሀዲስ ውስጥ አርጌ እዚህ ጋር ሹድ ቤት ውስጥ እዚህ ጋር አንድ ጊዜ ዳን የምትለዋን እነካትና አላስ አሁን በዚህ ውስጥ አስገብቻለሁ ፕሌሊስት ጽፈያለሁ ማለት ነው። ከዛች ጋር ሾ ሞር የምትላለች እሷን አንድ ጊዜ ታደርጓታላችሁ ማለት ነው። አሁን እዚህ ጋር ዋናው ነገር እዚህ ጋር ነው ያለው መቀደና እናንተ ለቪዲዮአችሁ የሚጠቅማችሁ ነገር ያለው እዚ ጋር ነው። እዚህ ጋር ታግ የሚል ነገር አለ። ታግ ማለት ምንድነው መሰላችሁ ውድ ቤተሰቦች? አሁን ለምሳሌ የእናንተ ቪዲዮ እዚህ ጋር ታግ ባደረጋችሁት ቪዲዮ ስር ዩቲዩብ ራሱ ለዛ እንትን ያስቀምጥላችኋል ማለት ነው። እንዲያስቀምጥላችሁ ያደርጋል። እዚጋ አሁን ለምሳሌ ሰዎች ይጽፏችኋል ብላችሁ የምታስቧቸውን ቃላቶች ትጽፋላችሁ እዚ ጋር ሰዎች ይጽፋቸዋል ብላችሁ እንዲሁም ደግሞ ስለዚህ ስለመሰሉት ቪዲዮ ራሱ ከዛም የተለያዩ ቃላቶችን ሰዎች ዩቱብ ላይ ገብተው ሰርች ያረጉታል ብላችሁ የምታስቧቸውን ቃላቶች እዚች ዝችጋ ትሞላላችሁ ማለት ነው። ታግ የምትለው ላይ ቁርአን ብዬ ልጻፍ እንደዚህ፣ ስፔስ እያደረጋችሁ እዚች መታችሁ አንድ ጊዜ ስፔስ እየሰጣችሁ፣ እንደዚህ ስፔስ እየሰጣችሁ የፈለጋችሁትን ቃላት እስከ አምስት መቶ ቃላቶች መሰለኝ፣ ቆይ እስከ እና እስከ አምስት መቶ ቃላቶች መጻፍ ትችላላችሁ። ሰዎች ሰርች ያደርጓቸዋል ዩቲዩብ ላይ ገብቶ ሰዎች ሰርች ያደርጓቸዋል ብላችሁ የምታስቧቸውን ማለት ነው። በአማርኛም ሊሆን ይችላል፣ በእንግሊዝኛም ሊሆን ይችላል። አልሙይም እንደዚህ ጋር ታግ ታደርጋላችሁ ትጽፋላችሁ የተለያዩ ቃላቶችን ማለት ነው፣ ትጽፋላችሁ ማለት ነው እዚህ ጋር ከዛ ውድ ቤተሰቦች እንደዚህ ያድርጋችሁ። አሁን ታጋችሁን የምትፈልጉትን ሰዎች ይጽፏቸዋል ብላችሁ የምታስቧቸውን ከጻፋችሁ በኋላ እሺ ውድ ቤተሰቦቼ፣ አሁን እዚህ ጋር ታጋችንን ሞልተናል ማለት ነው። እናንተም የፈለጋችሁትን እስከ አምስት መቶ ቃላት መጠቀም ትችላላችሁ። እሱን ከሞላችሁ በኋላ እዚህ ጋር ዩቲዩብ ላይሰንስ ምትላለች እዚች ጋር ሁለቱ ራይት መሆናቸውን ማየት አለባችሁ ማለት ነው። እዛ ጋር ፐብሊሽ ስላደረኩት ነው እንደዚህ ትንሽ ወደ ግራጫ ነገር ሄዶ፣ ግን ከዛ ጋር በፊት ፐብሊሽ ባላደረገው ሁለቱም እንደዚህ ራይት ይሆናል ማለት እቺን ራይት መሆናን ማየት አለባችሁ ማለት ነው። ከዛ ወድ ቤተሰቦች ሌላ ነገር የሚቀረን ምንድን ነው? እዚህ ጋር ኢንድ ስክሪን የሚል አለ። ኢንድ ስክሪን ማለት ልክ የእናንተ ቪዲዮ ከማለቁ በፊት ስክሪን ላይ ሌላኛው ቪዲዮአችሁን እንዲመጣላችሁ ማለት ላ የሰራችሁት ቪዲዮ እንዲመጣላችሁ ማለት ነው። እዚህ ጋር አንድ ጊዜ ክሊክ ታደርጉታላችሁ። እዚህ ጋር ስታደርጉት እዚች ጋር አንድ ቪዲዮና አንድ የናንተን የቻናላችሁን ሰብስክራይበር ማስገባት ትችላላችሁ ይላችኋል። እዚህ ጋም ደግሞ አንድ ቪዲዮና አንድ ሰብስክራይብ ማስገባት ትችላላችሁ ይላችኋል። እዚህ ጋር ደግሞ አንድ ፕሌሊስት፣ አንድ ቪዲዮ እና አንድ ሰብስክራይበር ማስገባት ትችላላችሁ ይላችኋል ማለት ነው። እኔ አሁን የመረጥኩትኝ አንድ ቪዲዮና እና አንድ ሰብስክራይበርም ፈልገው ማለት ነው። አንድ ጊዜ ይሄንን እንደዚህ ክሊክ አደርገዋለሁ። አያችሁት? እዚህ ጋር ሻማቲ የምትለው እዚህ ጋር መጣልኝ ማለት ነው። እንደዚህ ቦታ ሰጠዋለሁኝ። ከዛ እዚህ ጋር አንድ ጊዜ ክሊክ አደርገዋለሁ፣ ቪዲዮ እንዳመጣ ማለት ነው። እንደዚህ ሆኖ ወደ ሰማያዊ ይሆናል። እዚህ ጋር ቪዲዮ ምራጭ ይለኛል እዚህ ጋር ማለት ነው። አንድ ጊዜ ክሊክ አደርገዋለሁኝ ከዛ ከዚህ ጋር ኢንዱስክሪን ላይ ማስቀመጥ የምፈልገውን ቪዲዮ ክሊክ አደርጋለሁ መርጣለሁኝ ማለት ነው። ይኸው ቪዲዮዎች እንዳለ እዚህ ጋር የሰራኋቸው ዩቱብ ቪዲዮዎች ይመጡልኛል። ከዚህ የፈለኩትን መርጬ እዛ ኢንዱስክሪን ላይ አደርጋለሁ ማለት ነው። አያችሁ አሁን እኔ እመርጫለሁ እንደዚህ ገብቶልኛል ማለት ነው። ስለዚህ አሁን ለኪኔ ቪዲዮዬ ሊያልቅ ትንሽ የተወሰኑ ትንሽ ሲቀሩት ይሄ እዚህ ጋር ይመጣና ለሰዎች እንዲያዩት ያደርጋል ማለት ነው። እዚች ጋር ሴቭ የምትለው ነግቼ ሴቭ አደርገዋለሁ ጨረስኩኝ ማለት ነው። ውድ ቤት ሰዎች አሁን ቪዲዮዬን አስተካክዬ ጨረስኩኝ። ዋና ነገር ታግ ነው። ታግን ማድረግ አልትማት አለባችሁ። ፕሌሊስት ቪዲዮዎችን በፕሌሊስት ስር ማድረግ አለባችሁ። ምክንያቱም በፕሌሊስት ስር ስታደርጉትኝ ለእናንተ አሪፍ ነው ማለት ነው። እሺ ውድ ቤተሰቦች የዛሬው ይሄን ይመስል ነበረ። በሌላ ጊዜ በሌላ እንትን እንገናኛለን። እስከዛ ብቻ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ላይክ፣ ሼር በማድረግ አበረታቱኝ። አመሰግናለሁ።